ፊሃ ከፋራቱ ሰዋን ቀሰተ ልትዛመ ቢ ው አረድተ ቢ ተህዲድ። ነገር ግን ሆን ብለ አስበህበት ልብስቦበት የማልከው መሃላ ይሄንን ነገር አድርግ ወይ ደግሞ አታድርግ ወይ ደግሞ ለማስፈራራት እንኳን ቢሆን ይሄ ከፋራ አለበት ብለዋል። ወላሁ አእለም። የሳውዲ የኡለማዎች መደበኛ የፈትዋ ኮሚቴ በዚህ ጉዳይ ላይ ተጠየቀው ምን ተብለው ሚል ጥያቄ ቀረበላቸው። እኛ ዘንድ በባህላችን አንድ ሰው የሆነ ነገር ልጁን ሊያስፈራራ ከፈለገ ወይ ወንድሙ እና የመሳሰሉትን ወላሂ እኔ ገላሃለሁ ይላል። ወላሂ ገላሃለሁ እና የመሳሰሉትን ይላል። ወሁወ ፊ ሃዚሂል ሓላ ዩሪዱ ተህዲድ፣ በዚህ ሁኔታ ሊያስፈራራ ፈልጎ ነው እንጂ ወላሂ ገላሃለው ሲል ሊገለው ፈልጎ አይደለም። ይሄ ሁክሙ ወይ ደግሞ ምንድን ነው የዚህ ድንጋጌ ተብለው፣ የሳውዲ የዑለማዎች መደበኛ የፈትዋ ኮሚቴ ተጠየቁ። አልጀዋብ አሉ፣ ለዚህ መልሱ አሉ፣ ኢዛ ሐለፈ ልየሚን ቢላህ አንየጥበሐ እብነሁ ፈላ የጁዙ ለሁ አንየጥበሐ። አንድ ሰው ልጅን እገላለሁ ብሎ ቢምል ልጁን መግደል አይፈቀድለትም፣ ሐራም ነው። ምን ያደርጋል? ወየጅቡ ለይ ከፋረቱ ልየሚን ይሄ አይነቱ ልጁን አይገለውም ሐራም ነው አይፈቀድም እና ምን ያደርጋል ከፋራ ያደርጋል አሉ ወሂየ ኢጥዓሙ አሸረቲ መሳኪን አው ክስወቱ አው ታሕሪሩ ረቀበቲ ሙእሚና ለዚህ ከፋራው ቅድም እንዳልነው ትክክለኛው ከፋራ ከነዚህ ሶስት ነገሮች የፈለገውን አንዱ መርጦ ማድረግ ምንድናቸው እነዚህ ሶስት ነገሮች ከፋራ እንግዲህ ለመሐላ ቅ ትክክለኛው ከፋራ ሶስት ነገሮችን እናቀርባለን ከነዚህ ከሶስቱ አንዱ መምረጥ ነው ማን ያለው አላህ ጀለጀላሉ ምንድን ነው ያለ በቁርአኑ ከፋራቱሁ ኢጥዓሙ አሸረተ መሳኪን ሚን አውሰጢ ማ ቱጥዒሙነ አህሊኩም አው ኪስወቱሁም አው ተሕሪሩ ረቀበ ለዚህ ከፋራ ወሀደ አላህ ስብሃነሁ ተዓላ ኢጥዓሙ አሸረተ መሳኪን አስር ምስኪን ማብላት ወይ ደግሞ ምርጫ ሁለተኛ ምርጫ ይሄን ማድረግ ካልፈለገ ሁለተኛ ምርጫ አስር ምስኪን ማልበስ አይ ይሄንን ካልፈለገ ሶስተኛው ምርጫ ምንድን ነው? አንድ ባሪያ፣ አንድ ሙእሚን የሆነች ባሪያን ጫንቃ ነፃ ማውጣት። ከነዚህ ሶስቱ አንዱን ይመርጣል። ብር የለውም፣ ምግብ ገዝቶ የሚያበላበት ፈጽሞ ብር የለውም። ደሃ ነው ሞልጭ ያለ። እሺ ልብስ ማልበስ አይችልም፣ ገዝቶ ማልበስ አይችልም፣ የለውም እሺ ባህርያም ነፃ ማውጣት አይችልም። ሶስቱንም አይችልም አቅሙ የለውም። ሁሉም ከአንዱ ከአንዱ ውድም ይሄ ነው። አሁን አቅሙ ሳይኖር ሲቀር ወዴት ይሄዳል? ወደ ሁለተኛው ምርጫ ማለትም፣ ፈመን ለም የጅድ ፈሲያመ ሰላሰተ አያም ይላል አላህ ሱብሓነሁ ወተዓላ። ከነዚህ ሶስቱ አንዱን ያልቻለ ምን ያደርጋል? አሉ አለ አላህ ሱብሓነሁ ወተዓላ። ሶስት ቀን ይጾማል። አዎ ይሄ ነው ተርቲብ። ሶስት ቀን ይጾማል። አሁን ሰው ምን ያደርጋል ይዘልና ወደ ጾም ይሄዳል። ትክክል አይደለም። ማብላት የምትችል ከሆን ፈጽሞ ወደ ጾም መሄድ አትችልም። ብታደርገው እንኳን ጾም ትክክል አይደለም። ስለዚህ ከፋራ ማብላት ይጠበቅብሃል ብለው ፈትዋ አድርገዋል። የሳውዲ የዑለማዎች ፈትዋ መደበኛ ኮሚቴ። ልክ አላህ ስብሐን ወተዓላ በቁርአን ውስጥ እንዳገለጸው ማለት ነው። ስለዚህ ይህንን ፈትዋ ያወጡት እንደ ሼክ እብን ባስ እንደ ሼህ አብድረዛቅ አልዓፊፊ እንዲሁም ደግሞ ሼህ አብድላ አልገደያን ራሕመቱላሂ አልጀሚዕ እና ሌሎችም ዑለማዎች ፈትዋ የሚያደርጉበት ነው። አላህም ስብሓነ ወተዓላ በቁርአን ውስጥ የገለጸልን ነው። ስለዚህ ስንምል መሃላዎችን አይነታቸውን አውቀናል። አንድ ሰው ተሳስቶ ሳያስብበት የማለ ከሆነ ከፋራ የለውም። በደንብ ያዙልኝ እም በደንብ ያዟት። እቺም በደንብ ያዙ። አንድ ሰው አንድ ሰው